ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም እራሳቸው ምላሽ ሰጠዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለእሳቸው ክብር፣ ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ ይቻላል። አንደኛ ይሄን ጦር ሰባቂ መንግስት፣ በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር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 ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት? አዝማጭ አንበሩ እንደርሱ እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጠፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም ፈትሸዋለን። እርስዎ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ ሌላው በጣም የገረመኝ ጉዳይ የዚህ የእርስዎ መንግስት በቄስ ሞገሴዎች ውዳሴ ያሉት፣ እኛ ሰፈር ፊታውራሪ መሸሻ የሉም ቄስ ሞገሴዎች ምን ያደርጋሉ ነው? ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ፣ ባይሆን እኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ በየት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት? ምክንያቱም እኛ ትናንትና ናፋቂዎች ትናንትናን ለማጽናት የምንሸረግር ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን፣ ጉዱ ካሳዎች ነን። ይህንን እሳቢውን እዚህ ቤት የነበሩት አዲስ አለማየሁ ለአፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብይን ወደ ምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደው ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን።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 ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራ ሁሉ የተቀደሰ ብዬ ለመጻደቅ አልፈልግም። እርሶ ከቀረባቸው ሳቢዎች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ግዜ ራሱን ከፍ አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ ለእርሶም ፓርቲ ጉዳት ያለው ስለመሰለኝ ነው። ምክንያቱም ይሄ መንግስት አሁን ያለው መንግስት የእርሶ ፓርቲ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 በሰላም ተዛዙ አላስገባንም። ይህ አይታወቅም። ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴቶች እንደገቡ አይታወቅም። በአማራ ክልል ባለፉት ሁለት ሶስት ቀናት ብቻ ከሰባ በላይ ሰዎች በሰላማዊ መንገድ ገብተዋል። ሁለት ሶስት ቀን ብቻ። በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። ስለ ታሰሩ እስረኞች ያነሱት፣ ይህ ፓርላማ እነዚህን እስረኞች ስንቴ ጎበኛቸው? ሄዳችሁ አላያችሁም? አልጎበኛችሁም? በሚዲያ ይቻሉ ስትጎበኙ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 ማንኛውም ሀሳብ በነፃነት እያነሳበት ያለ አውድ ነው። ይህ መጠናከር አለበት፣ ጠቃሚ ነው። በአንድ በኩል ችግር አለ። ሕገ መንግስቱ ይቀደድ ይባላል። የለም እኛ አንቀድም። ህዝባዊ አይተን አማክረን ሁሉም ሳይኖሮት የሚቀይረው ደግሞ ሲባል ፕሮሰሱን አንፈልግም ይባላል። አብሮ አይሄድም። ለምሳሌ ከፍትህ ስራ ጋር ተያይዞ ተነሳው። በአንድ በኩል ክስ አቅርባችሁ ክሱ ተጓተተ ይባላል። የኛ ስራ ወንጀለኛ ላልነው ሰው ክስ ማቅረብ ነው። መልሰን ፍርድ ምናስፈርድ ከሆነ የሚታሰበው የቼክ ኤምባላንስ ጉዳይ ጠፋ ማለት ነው። ባይከሰሱ ሳይከሰሱ ታሰሩ ይባላል። ታስሩ ከተከሰሱ ግን መንግስት ሚናውን እየተወጣ እንዳለ ቢወሰድ ጥሩ ይመስለኛል። ይሄ ሆነው ነፃነት ለማስተዳደር ችግር አለ። ዲሞክራሲን፣ ነፃነትን፣ ህግን በቅጡ ለመመስል አልነበረን። አሁን እንቸገራለን። ለዚያ መንግስት መታገስ ይኖርበታል። በብዙ ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያቸው ነበር። ከኦነጎችም ወጭም አማራ አካባቢ ካሉ እንቀሳቀስ ፋይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያ በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም ስኖ ስኖ ያለ እንጂ ሲወጣ ይደራደራል። ሽማግሌ ይልካል። ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው። መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል ነው። አማራ ክልል እንደዚሁ በሰላም ግቡ። መንግስት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። ጥቅም ስለሌለው አላማውን ስለማያሳካ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 ይሄን ይሄን አልቻላችሁም እኔ መጥቼ ቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም። ፖለቲካ የሚፈለገው በጨለማው የችግር ውስጥ ተስፋን ማሳየት ነው፣ ለውጥን ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለምና የምንውልበት የምንሰማው የምንነጋገርበት ጉዳይ በገደል ማሚቶ ተመልሶ እያስተጋባብን እሱም ነገር እየኖርነው እንዳይሆን ጥንቃቄ ቢደረግ መልካም ነው ለማለት ሉት እርሶ ምላሽ እንደማይፈልጉ ቢናገሩም ለተከበሩ ምክር ቤት ክብር ሲባል አንዳንድ ጉዳይ ቢታይ ብዬ ነው ካነሷቸው ጫፍ የወጡ ክሪቲክሶችና ሂሶች መካከል ቢሆን ለእኛ ጠቃሚ የሚሆኑት ጉዳዮች መፈተሽ እንወስዳለን። ማድረግ ስለምንፈልግ መለወጥ ስለምንፈልግ ከማንም ወገን የሚነሳ ክሪቲክስ በግዱፍ መጣል አንፈልግም። ሚዛናዊነት ግን ከእርስዎ እና ከመሰሮቹ እንጠብቃለን ለማለት ነው።